ምንድነው አነ ጥላ መተት ትምህርት እንዳይማር የተመተተ መተት እንዳይማር ነው ጨራሽ የዩኒቨርሲቲ ተማሪ ነው አሁን የዩኒቨርሲቲ ተማሪ ነው እጅናወ እስኪ የት ዩኒቨርሲቲ ያለው ሰላ ዩኒቨርሲቲ ካሰላ ነው መጣ ምንድነው የሚያጠናው ገና ነው ፍሬ ሁለተኛ ዓመት ተማሪ ነው መቼ ተመተትከው ሁለት ሺህ በደምሰ ስኪ አይጠጣም፣ ግን ተማሪ የሱ ጓደኛነት ገባኝ። አጠጣው ጠላው ና አንጠጣ ብሎት ነው። የት ወስዱ? እዛ አሰላ ልጋብዝህ፣ ጠላ የሱ ጓደኛ መጀመሪያ እዛ ጠላ ውስጥ እሱን ይዞ ሄደና ጠላ ውስጥ አጠጣው። ምንድን ነው ዋናው የተፈለገው? ትምህርት እንዳይማር እንዳይማር። ምን ችግር አለው ቢማር? እንዳይማር አሁን ትምህርቱን ተረብሻላችሁ፣ አይማርም። አው ማንም ማንም ሰው ሰው ተቀመጥ መቀመጥ አይችልም። ምንድን ነው ጉዳያችሁ ከትምህርት ጋር? ቆይ እንዳይማሩ እናንተ አትማሩም። እንደ አንተ የተመቀኝክበት ጓደኛው አትማርም። እንደ ምን ላድርግ እኛ ተልኬ እኛ ተልኬ እና አይ ጓደኛው እራሱ አይማርም ወይ ነው? ጓደኛው አይማርም ጎበዝ ስለሆነ ነው። በጣም ጎበዝ ነው። ከአንደኛ እስከ አስራ ሁለተኛ አንደኛ የሚወጣው ጎበዝ ነው። ስለዚህ ሁለት ሺህ አስራ አምስት ነው የጠበቀው። አዎ እሱ ያኔ አስራ ሁለተኛ ክፍል ተፈተነን እንዳለፍን ጓደኛው አብሮት ነው ያደገው ወይስ 2015 አካባቢ ነው ያገኘው። አብሮ ያደገ አይደለም። እሱ ከሌላ ቦታ ነው አሰላ የገባ አንደኛ ስለወጣ 2014 12ኛ ክፍል አቋረጠ። አሁንም ድጋሜ እሱ ተምሮ ድጋሜ ደግም እና ተማረ። አሁን ደግሞ 2015 ተመተትበት እንዳይመር። ስለዚህ አሁን አንደኛ እየወጣ እየወጣ እንደመጣ በምን አወቀ? የተላከበት ያውቃል፣ እናገራል። አንደኛ እየወጣሁ ነው የመጣሁት ወይ እናገራል። ሁሉም ሁሉም ሰው እሱን ያውቃል። ሁሉም ሰው ያውቃል። አዎ። የት ነው የሚኖረው? ያደገው ማለቴ ነው። አራቢ አራቢ የሚባል ቦታ። የት ነው እሱ? ሳጉሬ ነው ማለት ሳጉሬ። አይ ተወልዶ ያደገው የት ነው? አራቢ። እንደት አካባቢ ነው? ደቡብ ክልል ነው አይደለም? ኦሮሚያ ክልል። ጸሎት ያውቃል? ይጸልይ ነበር ግን አሁን አቋርጧል። አይጸልይም። እዚህ ጉባኤ እንዴት መጣ? ትናንትና ከፊቼ ተነስቶ መጣ። ማንም ዝም ብሎ መጣ። አዲስ አበባ መቶ አያውቅም። ዝም ብሎ እንትን እንትም አንድ ቤት ሴትዮ እንትን ትሸጣለች፣ እሷን ጠያይቃት እና ዝም ብሎ እዚህ አደረ። ማንም ሳቅም ዝም ብሎ ማን አዲስ አበባ መጣቀም ከዚህ በፊት። ከዛ ጉባኤ እንዴት መጣ? ጠዋት መጣና እዛ ፊት ለፊት ቁጭ አለ። እዛ ፊት ለፊት ቁጭ አለ። አያችሁ ቅድ መጀመሪያ ጠዋት ልጆቹ ሲንበረከኩ ያአልኳቸው ነገር ነው። ገና ከመጸለያቸው በፊት እነዚህን ልጆች ያመጣ ዛሬ እግዚአብሔር ነው፣ ባርካቸው ስለፈለገ መንፈስ ቅዱስ ሰበሰባቸው። አሁን ይህን ያመጣው ባን ነው እግዚአብሔር በቃ ነፃ ውጣ ሲለው አያችሁ። በቃ ጉብዝናውን የሚያውቀ እግዚአብሔር በሱ ውስጥ እግዚአብሔር ዓላማ አለው። ጠላቱን ዛሬ ጣለለት። እግዚአብሔር ስሙ የተመሰገነ ይሁን። እዚህ የመጣ ነው እኮ እኛ ስለፈለግ ብቻ አይደለም። የእኛ ፍላጎት አንድ ጉዳይ ነው፣ ግን እግዚአብሔር ስለፈለገን ነው የሰበሰበን። እግዚአብሔር ስለፈለገን ነው ዛሬ ተባረክ ርጄ፣ ዛሬ ርጄ ተባረኪ ዛሬ፣ ባረክሻለሁ፣ ዛሬ ባረካለሁ፣ ዛሬ ቀድስ አለው፣ ዛሬ አዲስ ሰው አደርጋለሁ ብሎ ከለዩ ልዩ ቦታ የሰበሰበን እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እኛን የወደደ እግዚአብሔር የተመሰገነ ይሁን። እድለኝነት ማለት ይሄ ነው። በቃ የህይወት ሚጻፍ ታሪክ ማለት ነው። ይህን ጉባኤ ተካፍያለሁ ብለን እንኳን የምንናገረው ትልቅ ታሪክ አለ። አንዳንድ አንድ ሰው እኮ የሆነ የዘፈን ኮንሰርት ለተካፈረው እድሜ ልክ ያወራል። እኔ ኮ የከሌን ኮንሰርት ተካፍያለሁ፣ እኔ ኮ ዚናይት ክለብ እጄ ጨፍሬያለሁ፣ እኔ ኮ እንትን ግደት አክብሬያለሁ፣ እኔ ኮ እንትን ሰርግ ተቃፍያለሁ እያለ አጢአቱ የሚዘረዝቅ ብዙ ሰው አለ። በማናውቅበት ዘመን ብዙ ኃጢአታችንን እንደ ጉራ እንናገር ነበረ። አሁን ግን እግዚአብሔርን ስናውቅ ወደ እግዚአብሔር ስንመለስ በእግዚአብሔር ፊት ስንንበረከክ ስንሰግድ፣ እውነቱ ተገልጦልን እኔ እኮ እግዚአብሔር ባልኮኛል፣ እኔ ኮ ጠላቴን እግዚአብሔር ጥሎልኛል፣ እግዚአብሔር እኔ ኮ ከመተት ከቡዳው ከአይነጥለው ከዛሩ ነፃ ወጥቶኛል፣ እኔ ኮ እግዚአብሔር ቀድሶኛል ብለን የምናወራው ታሪክ ውስጥ ገብተናል። አሁን ነፃ የመውጣት ጊዜ ውስጥ ነው ያለ ነው። ብዙዎች የሚታሰሩበት ነው። ጥቂቶች ግን የሚፈቱበት ነው። ምክንያቱም እግዚአብሔር ብዙዎች ተጠርቶ ግን ጥቂቶች ነው የያዙት። እግዚአብሔርን የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው። ብዙዎች ተጠርተዋል፣ የመጡት ግን ጥቂቶች ናቸው። የመጣችሁት እናንተ ጥቂቶቹ ግን ዛሬ ተባርካችሁ፣ ተፈውሳችሁ፣ ድናችሁ ይኸው እግዚአብሔር የተመሰገኘው ነፃ ወጥታችሁ ምትመለሱ ነው። እግዚአብሔርን አመስግኑ። ሥላሴ የተመሰገኘው እንደነዚህ አይነት ሀገር የሚጠቅሙ እንደነዚህ አይነት ከራሳቸው አልፎ ለቤተሰብ ሀገር የሚጠቅሙ ትውልዶችን ነፃ ማወጣት ትልቅ ነገር ነው። ትልቅ ነገር ነፃ አውጥቶ መሸኘት በጣም ትልቅ ነገር ነው። ምክንያቱም እነዚህ ከታሰሩ አገር እየታሰረሽ የምትመጣው እነዚህ ኗ ነገ ሀገር የሚረከቡት እነዚህ ናቸው። ያሰናክሉት ነበር። አንደኛ እየወጣ የነበረው እንግዲህ ዩኒቨርሲቲ ጠብቀው ዩኒቨርሲቲ ይመተው ነበር። እግዚአብሔር ዛሬ ጠላቱ መታለት ይሄ ነው። እግዚአብሔር ስራ እያችሁ እኛን ውስጥ ማ እግዚአብሔር ያውቃል፣ ብቸኝነታችን ያውቃል፣ መያዛችን ያውቃል። እግዚአብሔር ሰ በትነው ያሾፍባቸዋል። ተይዣለሁ በትነው። ሹፈቱ ብዙ ነው፣ ቀላጆ ብዙ ነው። ወደ እግዚአብሔር ብቻ ተይዣለሁ፣ አድነኝ ማለት ያስፈልጋል። እሺ፣ ተንበከክ ነው። አሁን ትምህርት እያስጠላው ነው። አይማርም፣ ያስጠላው አይማርም፣ አይማል እንዳይማር እንዲገባ በኢየሱስ በቅድስ ስላሴ ስም በቅድስ ስላሴ ስም በጌታችን በጌታችን በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ሁላችንም ሁላችንም ድግምት መተት ድግምት መተት አይነ ጥላ ቡዳ አይነ ጥና ቡዳ አይምሮን ለቀን አይኑን ለቀን አይምሮን ለቀን አይምሮን ለቀን እጁን ለቀን እጁን ለቀን ዘመኑን ለቀን ዘመኑን ለቀን ወደ ሲወል እንገባለን። ወደ ሲወል እንገባለን። በቅድስ ድንግል ማርያም ስም በቅድስ ድንግል ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ድግምታችን ፈርሷል። ድግምታችን ፈርሷል። ወደ ሲወል እንገባለን። ወደ ሲወል እንገባለን። ሁለተኛ እንደርስበት ሁለተኛ እንደርስበት ሶስት ጊዜ ነው። ቶሎ በኢየሱስ ክርስቶስ ስም እግዚአብሔር ይገስጻችሁ። ማን ስምህ? እስቅኤል እስቅኤል። አዎ፣ ጎበዝ ተማሪ ነህ? አዎ። የአሁን እኮ በትምህርት የተመተተ መተት ነው፣ ይወጣለህ። ትምህርት ግን እንዳይማር ያስጠላኛል። አንድ 2014 ምንም ሰላክ አቋረጥኩት፣ ምንም ሰላክ ፈተና ላይ ደርሼ ምንም ሰላክ አቋረጥኩት 2014። ከዛ ደግሜ አሁንም ወሰርኩት አለፍ ከዛ ግን ግቢ ስገባ በጣም ያስጠላኛል። በቃ መማሩ ላይ ያስጠላኛል። ግቢ ከገባ ጀምሮ እንደ አይነት ስሜት የመጣው አዎ 2 2015 በኋላ ነው። በቃ ብቻህን መሆን እፈልጋለሁ። ከሰው ማንም ጓደኛለኝ፣ ብቻህን መሆን እፈልጋለሁ። ሳጠና ብቻ ሴ ብቻ ስበለም ብቻ ከሰው ጋር ስጠጋ ይጨንቀኛል። ስለዚህ ያለው መራጭ መሻሽ ብቻ። ግቢው አሁን ግቢው ሁሉም ተማሪ ያቀኛል ስለሚሰራ ማለት ነው ግን እኔ ከተማሪ ጋር አልጠጋውም ምክንያቱም ይጨንቀኛል። በጣም ስለም ጨንቀኝ ሳጠናል ስፔስ ውስጥ እንቼ ነው ማጣናው። ላይብረሪ አልገባም። ተማሪ ከተኛ በኋላ በኋላ ነው ላይብረሪ ገብቼ የማነበው። ከዛ በኋላ ግን አናብ ይጨነቃሉ ይጨንቀኛል። ምን እንደሆነ አላውቅም። ሌላው ደግሞ እዚህ ጉሮሮ ላይ ይሁን ነገር አለ። አሁን እዚህ ሐኪም ቤት መጥቼ ነው፣ አዲስ አበባ መጥቼ አላውቅም ከዚህ በፊት። ትናንትና ዝም ብዬ ከፍቼ ተነስቼ መጣሁትና ከዛ እዚህ መጣሁት። እንትን ጧፍ ምናምን ምጨት አይደለም ጉባኤ ያለ አልኳት፣ አዋለች ከዛ ዝም ብዬ እዚህ አደርኩና አላውቅም ዝም ብዬ ዝም አለ ላይ ቆምኩ መጥቼ ስድስት ኪሎ እኔ ይሄው ዛሬ ነፃ ወጣ። አሜን አሜን። ትምህርት እንዳትማር በቃ ይዘጉብ ነበር የፈለጉት። በጠላ ነበር የሰጡክ። ያው ዛሬ ተሸኘ። ጠላ ነበር በጠላ ነበር ያጠጡክ። አንደኛ ስለምትወጣ አሁንም ዩኒቨርሲቲ ጎበዝ ተማሪ ስለሆንክ ቀቃ ያሰናክሉክ። በቃ እንድትጨነቅ ብቸኛ ከዛ እንድታብደ ነበር የተፈለገው። ግን ያው ዛሬ እግዚአብሔር አዳነ ማለት ነው። እሺ፣ እንኳን ደስ አለን። ደስ ለተማሪዎች ምን መልእክት አለ? ምክንያቱም ብዙ ዩኒቨርሲቲ ያሉ ሲማሩ አይጸልዩም። መንፈስ እንዳለ አይረዱም። አንተ የተያዝክበትም ተቋንተነ ማንም ይረዳ ረዳ አይችልም። ስለዚህ ምንድን ነው ያለ ተማሪዎች ይህ ነገር የተከሰተው። አሁን ለምሳሌ መጀመሪያ ላይ እኔ መጽሐፍ እየነበብኩ ነበር። አሁን ትናንትና ጠዋት ተነስቼ ዳዊት ጸለኩት። ከዛ ምንም ማንም ምንም አዲስ አበባ መጥቼ አደጋ ነው ይሰርቁኛል ነበር። ምንም ማንም ሳይሰርቀኝ ቀስ ብዬ መጣው። ምክንያቱም መጸለይ ግዴታ ነው። እኔ ዳዊት ጸለይ፣ ሁሉም ነገር ይሳካልኛል። ካልጸለኩ ግን አይሳካልኝም። ዳዊት ብቻ ከጸለውኩ ይሳካልኛል መድረስ የፈለኩት ቦታ አሁን ለምሳሌ ነገ የሆነ ቦታ ሄዳለሁ ብዬ ከሰኩ ዳዊት ከጸለኩ ምንም እንቅፋት ይመታልኝ። ጸሎት በጣም አስፈላጊ ነው። ተማሪዎች መጸለይ ያለባቸው ግድ ነው። መጸለይ በቃ እሺ። እግዚአብሔር ካንተ ጋር። እኔ በቲክቶክ ነው መጣሁት። ቲክቶክ ላይ መምጣት አለ መንፈስ ቅዱስ።